ሰላም ውድ የዳዊት ላፍታ ዩቱብ ቻናል ተከታታዮቻችን፣ ዛሬም እንደተለመደው በአዲስ ዝግጅት ተመልሰን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የተፈጥሮ ታላቅነት ማሳያ። ዛሬ የተፈጥሮን ታላቅነት ልናይ ኪሎሜትሮችን አቋርጠን በዓለም ላይ ካሉ እጅግ አስደናቂ ልዩና አስፈላጊ የተፈጥሮ ስርዓቶች አንዱ እንደሆነ ወደሚነገርለት ውብ ምድር አቀናን። የምድር ሳምባ የሚል ስያሜ የተሰጠው የአማዞን ጫካ እጅግ አስደናቂ ከሆኑ ወንዞች አንስቶ እስከማይነጥፉ ደኖች ድረስ እጅግ ማራኪና የማይረሱ የተፈጥሮ ድንቅ ስራዎች ስብስብ ነው። በአማዞን ጫካን ብርት ውስጥ የሚፈሰው የአማዞን ወንዝ በዓለም ላይ ካሉ እጅግ ረዣዥምና ሰፊ ከሚባሉት ወንዞች አንዱ ነው። ይህ ግዙፍ የውሃ አካል በደቡብ አሜሪካ አቋርጦ የሚፈስ ሲሆን መነሻውን ከሀገረ ፔሩ አዲስ ተራሮች በማድረግ መዳረሻውን አትላንቲክ ውቅያኖስ ያደርጋል። በጉዞው ላይ በሺዎች የሚቆጠሩ ትንንሽ ወንዞችና ጅረቶች ይቀላቀሉታል። የአማዞን ወንዝ ስብስብ የሆነ የውሃ መስመሮች መረብ በመፍጠር ለተለያዩ የዱር እንስሳት መኖሪያ ከመሆን ባለፈ ለአካባቢው ማህበረሰቦች የትራንስፖርትና የንግድ ልውውጥ ዋነኛ የደም ስር ሆኖ ያገለግላል። በአማዞን ወንዝ ላይ ጀልባ ተሳፎ መጓዝ ሮዝ ዶልፍኖች ግዙፍ ማናቴዎች እና እጅግ ልዩ የሆኑ የአዋፍት ዝርያዎችን በቅርብ ለመመልከት የሚያስችል ልዩ አጋጣሚ መሆኑን ተከትሎ የአማዞን ጉብኝት ዋነኛ ማራኪ አካል ተጨማሪ የሆነ የጀልባ ጉዞ ነው። የአማዞን ጫካ እጅግ በሚያስደንቅ የብዙዋ ህይወት የታወቀ መሆኑን ተከትሎ በውስጡ በሚሊዮን የሚቆጠሩ የነፍሳት ዝርያዎች፣ በቀለማት ያሸበረቁ አዋፋት፣ አስደናቂ አጥቢና ተሳቢ እንስሳት ይገኛሉ። ጥቅጥቅ ባለው አረንጓዴ የደን ሽፋን ውስጥ እንደ ሀያላን ጀጓሮች፣ ዝንጀሮዎች፣ ስሎዞዎችና ሌሎች እጅግ ልዩ የሆኑ የዱር እንስሳት በነፃነት ይኖራሉ። በተጨማሪም በቀለማት ያሸበረቁ በቀቃኖችና ሌሎች ድንቅ አዋፋት በዛፎቹ ላይ ሲበሩ መመልከት እጅግ አስደናቂ ነው። የአማዞን ጫካ እጅግ ብዙ አይነት የአዋፍት ዝርያዎች የሚገኙበት ስፍራ ሲሆን ከነዚህ መካከል ለምግብነት ለመድኃኒትነት፣ እንዲሁም ደግሞ ለ በተለያዩ አገልግሎቶች የሚውሉ እጅግ ጠቃሚ እጽዋት ይገኙበታል። የአማዞንን አስደናቂ የተፈጥሮ ውበት ከተለያየ አቅጣጫ ለመመልከት ከፈለጉ በዛፎቹ ጫፍ ላይ የሚገነቡትን የእግረኛ መንገዶች መሞከር በጣም ይመከራል። እነዚህ ልዩ መንገዶች ጎብኚዎች ከጫካው ወለል በላይ ከፍ ብለው እንዲሄዱና የጫካውን ህይወት ከላይ እንዲመለከቱ ያስችላቸዋል ከዚህ ከፍታ ላይ ሆነው በቀለማት ያሸበረቁ አዋፋትን፣ የተለያዩ ዝንጀሮችና ሌሎች በዛፍ ላይ ተንጠልጥለው የሚኖሩ ልዩ ፍጥረታትን በቅርብ ርቀት መመልከት ይቻላል ይህ ተሞክሮ የጫካውን ስነ ምህዳር እጅግ በተለየና በሚያስደንቅ ሁኔታ ለመረዳት እጅግ ጠቃሚ ነው የአካባቢው ማህበረሰቦች አልፎም የጫካው ጠባቂዎች የዚህ የተፈጥሮ ውበት አንድ አካል ናቸው። የአማዞን ጫካ የሀገሬው ተወላጆች መኖሪያም ሲሆን እነሱም ለዘመናት ከጫካው ጋር ተስማምተው የኖሩ ጥንታዊ ማህበረሰቦች ናቸው። እነዚህ ማህበረሰቦች የጫካውን ስነ ምህዳር በመጠበቅ ረገድ ወሳኝ ሚና ይጫወታሉ። ባህላቸውን፣ እውቀታቸውንና ጥበባቸውን በመጠበቅ ረገድ ትልቅ አስተዋጽኦ አድርገዋል ከሚጎበኙ ባህልና የአኗኗር ዘይቤ ለመማር ከነዚህ ማህበረሰቦች ጋር መገናኘት እጅግ ጠቃሚና ልብን የሚነካ ተሞክሮ ነው። የእነሱን ጥበብ ማድነቅና ማክበር የአማዞን የወደፊት ጣፋንታ ለመጠበቅ ወሳኝ እርምጃ ነው። የአማዞን ጫካ በአሁኑ ወቅት ከፍተኛ የአካባቢ ጉዳት እየደረሰበት ሲሆን ይህንንም ለመከላከል ዓለም አቀፍ ጥረት መደረግ የግድ ይላል። የደን ጭፍጨፋ፣ ከቁጥጥር ውጭ የሆነ የእርሻ መስፋፋት፣ ህገወጥ የእንጨት ንግድና የማዕድን ቁፋሮ በአማዞን ላይ ከፍተኛ ጫና እያሳደረ ሲሆን፣ ይህም እዚህ ማራኪ ብዙ ህይወት ላይ የመጥፋት አደጋ ላይ እየጣለ ነው። የአማዞንን የወደፊት እጣ ለመጠበቅ ዘላቂ የቱሪዝም እንቅስቃሴዎች መበረታታት፣ የአካባቢ ጥበቃ ፕሮግራሞችን መደገፍ፣ የገበሬ ተወላጆችን መብት ማስጠበቅና የአካባቢ ትምህርት መስፋፋት ያስፈልጋል። ከላይ ከሚታየው ውበት በተጨማሪ የአማዞን ወንዞችና ሐይቆች ከዓይን በታች ድንቅ ዓለምን ይዘዋል። እዚህ ጋር እንደ ፒራና ኤሌክትሪክ ኤን እና ግዙፍ የፓራናይም አሳ አይነት ያሉ እጅግ አስደናቂ የሆኑ የአሳ ዝርያዎችም ይገኛሉ። በተጨማሪም የአማዞን የውሃ ውስጥ ዓለም ገና ሙሉ በሙሉ ያልተመራመረ በመሆኑ አዳዲስ ዝርያዎች በየጊዜው እየተገኙ ነው። በመጨረሻም እንደ ማጠቃለያው የአማዞን ጫካ እጅግ አስደናቂ የተፈጥሮ መስህብ ባለቤት ሲሆን፣ ለዓለም ልዩ ውበትን ይጨምራል። ከአስደናቂው የአማዞን ወንዝ ጀምሮ እስከማይነጥፉ የዝናብ ደን ስነ ምህዳር ድረስ ይህ ቦታ ለተፈጥሮ አፍቃሪዎችና ወዳጆች እውነተኛ የምድረገነት ነው። የአማዞኑን ውበት ለመጠበቅና ለሚመጡ ትውልዶች ለማቆየት ርብርብ ማድረግ የሁላችንም የጋራ ኃላፊነት ነው። እኛም ስለዚህ ድንቅ የምድራችን ውበት ለአሁኑ በጥቂቱ ይሄን አላችሁ። ጊዜያችሁን ሰጥታችሁ ስለተከታተላችሁን በማመስገን በቀጣይ እስከምንገናኝ ቸርቆ